ሰዎች የመጀመሪያ ቢዝነሳቸው ሲመሰርቱ ምንድነው ኤክስፔክት ማድረግ ያለባቸው ማድረግ የሌለባቸውስ ነገር? ሰው ደሀ ከሆነ እንዴት ቴሌቪዥን ያል? ሰው ደሀ ከሆነ እንዴት ሶፋ ይገዛል? ቢዝነስ ሲመሰርቱ ለገንዘብ ብለው አይስሩት። ስለዚህ ፈጣሪ የሰጠንን በረከት ልጆችን ጥሩ ቦታ ለመላክ መስራት አለብን። ለመስራት ደግሞ መጠየቅ አለብን። መጽሐፍ ብዙ የሚጽፉ ሰዎች አሉ፣ ግን ሽያጭ የለውም። በርገር በጣም ምርጥ ምርጥ የሚሰሩ በየቤቱ የካፌውም ያሉ ሰዎች አሉ። ዳር ኳሊቲው ጥሩ ቢሆንም ሽያጭ የላቸው። ለምን? መሸጥ ጥበብ ነው። ዲስ ዴይስ እኮ ኦንላይን ሰው ገንዘብ ጀነሬት ማድረግ ይችላል። ስልክ ስማርትፎን በቂ ነው በቃ። ስለዚህ ስማርትፎን ላይ ለምን ገንዘብ ጀነሬት አያደርግም ሰው? አለበለዚያ አንዳንድ ሰው ምን ይላል መሰል፣ እኔ እኮ ያው ገቢ ስለማገኝበት ነው እንጂ ስራውን እንኳን አልወደውም፣ የሚል ሰው አለ። ህይወት አንድ ነች። አንዳንድ ሰው መጀመሪያ ገቢ፣ ከዚያም ጥቼ እዛ ጋር ደግሞ ልኖር ነው። ገቢ ልታመጣ ስትል ህይወት እዛ ይሄዳል። ሰዎች የመጀመሪያ ቢዝነሳቸውን ሲመሰርቱ ምንድን ነው ኤክስፔክት ማድረግ ያለባቸው ማድረግ የሌለባቸውስ ነገር? ቢዝነስ ሲመሰርቱ ለገንዘብ ብለው አይስሩት። አንድ ምንድን ነው ደስታዬ ብለው ይወቁ። ምንድን ነው የህይወት አላማ የተፈጠርኩበት ምክንያት? ለምን ችግሩን እንድታልፍ የሚያደርግህ ፓሽንህ ነው ፍላጎት ነው፣ ኢንትረስት ስትሰራው ደስ የሚል ነገር። ይህን ደሞ እራሱ እኮ ደስታ ነው የሚለው ነገር ያሳለ። ለገንዘብ ብቻ ከሆነ ግን ገንዘብ ሲቸግር ታቆመዋለ። ለምን? ሌላ ሞቲቭ ታጣላ። ሌላ በል ቀጥል የሚል ተስፋ የሚሰጥህ ነገር ታጣለ። ስለዚህ አላማ ያስፈልጋል፣ በአላማ ቢጀመር። ሁለተኛ አላማውን ከያዙ በኋላ ገንዘብ ሳገኝ ምናምን የሚለውን ብዙም ባስቡ፣ እንዴት አድርጌ ልጀምረው እችላለሁ። ያው አላማን ሲያስቀምጥ የሰው ልጅ ይህ ስራ ከመንፈሳዊ ማንነቴ ጋር ይሄዳል ወይ? ይህ ስራ አላማዬን በየቀኑ እንድኖር ይረዳኛል ወይ? አለበለዚያ አንዳንድ ሰው ምን ይላል መሰለ፣ እኔ ኮ ያው ገቢ ስለማገኝበት ነው እንጂ ስራውን እንኳን አልወደውም የሚል ሰው አለ። ህይወት አንድ ነች። አንዳንድ ሰው መጀመሪያ ገቢ፣ ከዚያ አምጥቼ እዛ ጋር ደግሞ ልኖር ኖ፣ ገቢ ልታመጣ ስትል ህይወትህ እዛ ይሄዳል፣ ገቢ በምናመጣበት ቦታ ላይ። ስለዚህ ኖ ማለት ያለብን ስራዎች አሉ ከመንፈሳዊ ማንነታችን ጋር የማይሄድ ከህይወት ዓላማችን ጋር የማይሄድ ካልሆነ ሴቶች ጋር የማይሄድ ነገርን ብዙ ትርፍ ገንዘብ ቢያስገኝም ነው ማለት አለብን። አይ አይቻልም ማለት ካልሆነ ለሚያበላ ስራ ነፋስ ይወስደናል። መጨረሻ ላይ ብዙ መጥፎ ነገሮችን ሁሉ ልንሰራ እንችላለን። ስለዚህም በዓላማ መንቀሳቀስ ጥሩ ነው ነው የመጀመር። ከዛ በኋላ ግን ሁሉም ነገር ተሟልቶላቸው ለመጀመር አይጠብቁም። እውቀት ላይሟላልን ይችላል ገንዘብ ላይ ሟላልን ይችላል። ጊዜው ላይ ሟላልን ይችላል። የሰው ኃይል ላይ ሟላ ይችላል። ባለው ነገር ከትንሽ መጀመር። ብዙ ሰው ግን ከትንሽ ሲባል እንትን ይላል። ይሄ ዝቅ ማለትን አለመፈለጋለ። አንዳንድ ሰዎች ምን ያረጋል መሰለ፣ ቢዝነስ ለመጀመር ያስቡና ቢሮቸውን ምናምን አሽቆጥቁጠው ውድ እቃ ገዝተው ምናምን ይጀምራሉ። አንዳንድ ጊዜ ለምን ራስ ተሸክመኸው አይሆንም። ቢሮ የሚያስፈልገ ጊዜ ይኖራል። አዎ ቢሮ ይሄ ኢሜጁ ምናምን የግድ ካልሆነ በስተቀር ዲስ ዴይስ እኮ ኦንላይን ሰው ገንዘብ ጀነሬት ማድረግ ይችላል። ስልክ፣ ስማርትፎን በቂ ነው። በቃ ስለዚህ ስማርትፎን ላይ ለምን ገንዘብ ጀነሬት አያደርግም ሰው? ስለዚህ ዋት አር ቤዚክስ፣ ቤዚክ የግድ ለምሳሌ ስልክ ከሌለ አትሰራም። ከሆነ ስልክ እንዲኖረ አድርግ። እሷም ደግሞ ለምሳሌ ጥሪ መቀበልና መስጠት ብቻ ከሆነ እንደሱ ያችን ጠቅጠቅ ስልክ ብቻ መያዝ ነው ይሄ አለ ብቻ የሆነ ቶሎ ብለን አላል ከፈተ የሚባለው ምንም በኋላ ውጤታችን እንዲያወራ ነው ማድረግ ያለብን ከእንትኑ ይልቅና ትልቁ ትኩረታችን አሁንም ሴልስ ላይ መሆን አለበት። ብዙ ሰዎች ምርጥ አገልግሎት መስጠት ባለሙያዎች፣ የተለያዩ ሰርቪስ አገልግሎት ለመስጠት ሲጀምሮ ያለው ስራ ዋት ዮር ማርኬቲንግ ፕላን ስትላቸው ግን ምንም ደካማ ነው። እና ደግሞ ባለሙያ እንት አሁን ለምሳሌ ዶክተር ሆነ በተለያየ ቦታ እየሄድኩ እንግዲህ ከታመማችሁን ያለውላችሁ ምናምን ብትል ሟርተኛ ነው የምትባለው። ለማስተዋወቅ ሙያ አይፈቅድም። ስለዚህ የመሸጫ ሲስተም ነው መዘርጋት ያለበት። የመሸጫ ሲስተም ከዘረጋ ሰክሰስፉል መሆን ይቻላል። ስለዚህ ሴልስ፣ ለዛ ደግሞ ያንብቡ። ሴልስ የሚሉ መጽሐፎች ብዙ አሉ፣ ያንብቡ። አገራችን ውስጥ ሴልስ የሚያሰለጥኑ ምርጥ ምርጥ ኩባንያዎች አሉ፣ ካምፓኒዎች አሉ። እነሱ ጋር ይማሩ። ሽያጭን ሁሉም ሰው ሮበርት ኪዮሳኪ ምን ይላል መሰል፣ አንድ ጊዜ በጣም ፌመስ የሆነች እንትን ጋር ተገናኘሁ ይላል። ስሟ ጠብቶብኛል። ጸሐፊ ነች አለ እና ግን የኔን አክል አትሰጥም አለ እና አንቺ እኮ ምርጥ ደራሲ ነች አልኳት ግን ያንተን ያክል እንትን አለ ኖ፣ ኖ በድርሰት በእውቀት በጣም አንቺ እኮ ይበልጣል አልኳት ከዛ ግን ትልቁ ነገር እዚህ ሌስት ያለውን አንበቢ ብሎ የእሱ መጽሐፍ ያሳየታል። እና ከላይ ምን ይላል ቤስት ሴሊንግ ኦተር ይላል አለችው። ቤስት ምን ቤስት ሴሊንግ ኦተር? አይ ኦተር እንተዩና ቤስት ሴሊንግ ቤስት ኦተር አይደለሁም ይላታል። ቤስት ሴሊንግ። ስለዚህ መጽሐፍ ብዙ የሚጽፉ ሰዎች አሉ፣ ግን ሽያጭ የለውም። በርገር በጣም ምርጥ ምርጥ የሚሰሩ በየቤቱም በየካፌውም ያሉ ሰዎች አሉ። ግን ከሌሎች በርገር ቤቶች ጋር ሲወዳደር ኳሊቲው ጥሩ ቢሆንም ሽያጭ የላቸውም። ለምን? መሸጥ ጥበብ ነው። መሸጥ ጥበብ ነው። መሸጥ ሳይንስ ነው፣ አርት ነው። ይህን መልማር ያስፈልጋል። ብዙ ሰው ግን ለመሸጥ የሚያደርገው ጥረት ኢትዮጵያውያን ትንሽ ቲሜድ ነገር ወይም ደግሞ ከሰዎች ጋር መሆን መስማማት ነው የምንፈልገው፣ አይደል አይደል? ታክሲ ውስጥ ራሱ ካየ አንድ ሰው የሆነ ርዕስ ካነሰ ነው ሰው አይ ኖ ሚል ሰው የለም። ቦልድ ያ አግባብ አይደለም። በቃ አንድ ሰው የሆነ ነገር ያስፈልገዋል፣ እንዲገዛ ማድረግ አለን። አስገድደን አይደለም፣ ተጽዕኖ ፈጥራል። ተጽዕኖ ማለት ሴልስ ነው። ግልጽ ነው። አንተ እንደው አድማጮችን የምነግራቸው እናንተ ጋር ያለ ፕሮዳክት አገልግሎት ካለ ይህን ፕሮዳክትና አገልግሎት ለመሸጥ ባይሰሩ ሰውየው ምናልባት ገንዘቡን በሌላ ቦታ ለሱስ ሊያውለው ይችላል። ስለዚህ እንትን ማዘን አያስፈልግም። ይህ ሰዎች የላቸውም የሚል ትልቅ አመለካከት አለ ኢትዮጵያ ውስጥ። የላቸውም ገንዘቡ ሰው የለውም ግን ሪያሊቲ ምንድን ነው? እኔ በጣም ይገርመኛል ሰዎች የላቸውም የሚለው ማንኛውም ደሀ ቤት ብትሄድ ኢትዮጵያ ውስጥ ሶፋ አላቸው፣ ቴሌቪዥን አላቸው። ሁሉም እያልኩ አይደለም። እንደሱም የሌለው ጎዳናም ላይ በላስቲክም ይኖር ሰዋል። አብዛኛው ግን እኔ ደሀ ነኝ ብሎ የሚል ሰው ቤት ብትገባ ቴሌቪዥን በፌቃ ሶፋ አልጋለሁ። እነዚህም እነዚህ ብደማምረው ንግድ እኮ ይከፍታሉ። ሰው ደሃ ከሆነ እንዴት ቴሌቪዥን? ያ ሰው ደሃ ከሆነ እንዴት ሶፋ ይገዛል? ሶፋን መቀመጫ ነው፣ ቴሌቪዥን ሁለቱም ኢንካም ጀነሬት አያደርጉም። አየ ቅድሚያ ከሰው እኩል ለመሆን ነው የምንገዛቸው። ቴሌቪዥን የተገዛው ደግሞ አንዲት ኢትዮጵያዊት እህት አረብ ሀገር ተልካ እሷ ላቧን ጠባርጋ ለብቻ ህይወቷን እንዳለ አቆማ ነው ቴሌቪዥን ቤተሰብ የሚያየው ሶፋ ላይ የሚቀመጠው። ከዚህ በላይ ድህነት አለ እንዴ? ገንዘብ አይደለም ያጡት አሳብ ነው፣ አስተሳሰብ። አስተሳሰብን እንዴት አርጌ ልሽጥ፣ ምን ልሽጥ ያለ ሰው መማር ሲኖርበት ልጁን ኤክስፖርት አድርጎ ሶፋና ቴሌቪዥን። የውጭ በር አይታታቅም በቆርቆሮ አጥር ላይ የብረት በር ይዞት እኮ ይወድቃል ብረቱ ማለት ቆርቆሮ ለምንድን ነው ብረት በር የሚገጠመው ባይዘው ምን አይነት የህይወት ለውጥ ሊያመጣ ነው እንዴ በቆርቆሮ ቢሆንስ በዛ እንግዲህ ከዛ የተገዛበት ጀርባ ስታይ አስተሳሰቡን የገዛው እኮ ደህና በር አላቸው ለመባል ነው እነዚህ አሁን በብዛት ወደ አፓርትመንቶች እየተለወጠ ስለሆነ እንግዲህ ቢያንስ በበር የሚጠፋል ቴሌቪዥን እና ሶፋ የጂፕሰም ስራ ምናምን እንትኖች ዲዛይን ማድረግ በጣም ይገርማል። እንዴት የሰው ልጅ ከመሰረታዊ ነገር ባለፈ ገቢውን የሚያሳድግ ነገር ላይ በማድረግ ፋንታ እንዴት እነዚህ ነገር ላይ ኢንቨስትመንት ኢንቨስት ያደርጋል ሰው፣ ወጪ ሆኖ ለሚተን ነገር ለምን ኢንቨስት ያደርጋል? እና የምንጋፋው ከድህነት ጋር ነው ይባላል። እና ድህነትን ፋይናንስን ሳንማር እንዴት እስኪ እንደ አቋራጫለው እንዴ? ድህነትን መቼም ስናሸንፈው፣ ድህነት ሲጠፋ ምንድን ነው የሚኮነው? የበለጸጉ ሀገሮች ሀብታም ሀገሮች ወር ሀብታም ነው አይደል? ሚኮ ነው። ሀብትን ለመገንባት ፋይናንስ ገንዘብን፣ ስለ ገንዘብ እንዴት ጀኔሬት አድርገዋለሁ፣ እንዴት እቆጣጠሯለሁ፣ እንዴት ክፉ እንዳልሰራበት እጠነቀቃለሁ፣ በስሜት እንዳይወስደኝ እንዴት አድርጋለሁ የሚለውን ኢሞሽናል እና ፋይናንሻል ኢንተሊጀንስ ለማዳበር በጣም መስራት አለብን። ትልቅ መንፈስ ነው ያለው ኢትዮጵያ ውስጥ በዚህ ጉዳይ ላይ ማለት ነው። እኔ ቦልሌ ስናገር አሁን የማይመቸው ሰው ጭምር አለ የነበረኝ ኢነርጂ ቫሊዩ መስጠት ይሄ፣ በፍቅር በቅንነት በሰላም ከሰዎች ጋር በህብረት በመዋደድ መስራት ግን ደሞ ሰርቶ መለወጥ የሚል ነበረ። ስለዚህ እንትን አለው ይሄ መነሳሳት አለው አቅጣጫው ግን አይታወቅም፣ ስፔሲፊክ አቅጣጫ የለውም። እና ስለዚህ በወቅቱ እንደዚህ አይነት ቫሊዩ አልነበረ። በኋላ በሂደት የተማርኩት አሁንም፣ ለምሳሌ ሼር ካምፓኒ ቢልድ አርገን እስከ 300 ምናምን ሰው ባለቤት የሆነበት ሼር ካምፓኒ አለና በኋላ አድገንበት ያወቅ ነው። ምንድን ነው የመጀመሪያው ነገር፣ አብረው የሚሰሩ ሰዎች ቴብል ላይ መጥተው አንዱ ከአንዱ ጋር በመሆኑ ምክንያት ፈጣሪ ተጨማሪ ፕላስ እንደሚሰጣቸው ማመን አለባቸው። እኔ ከአንተ ጋር የሆነ ነገር ስሰራ ተጨማሪ ኃይል ሲነርጂ የምንለውን ወይንም ደግሞ ሰው ለሁለት ሆኖ እንኳን ሲጸልይ በመካከላችሁ ይገኛለሁ የሚል የፈጣሪ ቃል አለ እና ስለዚህ ያንናርገን መልካም ቫሊዩ ያለው ነገር ለመገንባት ለማህበረሰቡ፣ ይሄ እንዲህ እኮ ብናደረግ ገንዘብ እናገኛለን ባይዘ እንደሱም ተደርጎ ይገኛል ገንዘብ ቤት ሰው። ግን ይህ መልካም ነገር ለሕሊናም ለመንፈስም ለአካልም የሚሆን ነገር ለመስራት ቁጭ ብለው ምን እየሰሩ ምን እያበረከቱ ምን አላማን እያገለገሉ፣ እንደ ሰከንደሪ ደግሞ ምን አይነት ገንዘብ ያተርፋሉ የሚለው ነገር ላይ መስማማት ያስፈልጋል። አንድ ሁለተኛ አብረው በመሆናቸው ምክንያት ለብቻቸው የማያገኙት ተጨማሪ ስጦታ ከፈጣሪ እንደሚያገኙ ማመን አለባቸው። እሱ ደግሞ ከገንዘብ በላይ ማየት ይጠይቃል። ከገንዘብ በላይ በሆነ አይን ካልሆነ ሌሎችን ነገሮች የህሊና የልቦና የመንፈስ የሆኑ ነገሮችን ለማየት ያስቸግራል። ከዛ በኋላ ቅድም እንግዲህ አንድ ሰው ሲጠየቅ እንዳልከው፣ እኛም አሁን ብሬክትሩ ሚል ትሬዲንግ ሼር ካምፓኒ ጀምረን ፐርሰናል ዴቨሎፕመንት ላይ ስንሰራ ስንጀምር አስር ቀን ካምፕ ገብተን 16 ሰዎች ጠዋት ከ12 ሰዓት እስከ አንድ ሰዓት ድረስ ምስጋናና ጸሎት ነበር የምናደርገው በዚህ ባሰብነው ነገር ላይ ብለስ አድርገን ብለስ አድርገን ማለት እንድናገለግል እንትን እንድንል እና አስሩም ቀን መጀመሪያ እንደሰ እስከ ማታ አራሳ ድረስ ደግሞ ፕሮዳክቶቹን ዲዛይን እናደርግ ነበር። ከዛ በኋላ አሁንም የቦርድ ሚቲንግ ስናደርግ መጀመሪያ የፈለገ አስቸኳይ ይሁን፣ መጀመሪያ እያንዳንዱ ሰው በሃይማኖቱ ያመሰግናል። ስለ ገንዘብ አወራው ማለት የእምነት ሰዓት የለኝም ማለት አይደለም። ዛሬ የጠራኸኝ መንፈሳዊ እንትን አይደለም፣ የመንፈሳዊ ፕሮግራም አይደለም። ልጆቼ የእግዚአብሔር ስጦታ ናቸው። ልጆቼ ጥሩ ትምህርት ቤት መላክ ነው እንፈልገው ስከፍል ልጨነቅ አልፈልግም። ስለዚህ ፈጣሪ የሰጠንን በረከት ልጆችን ጥሩ ቦታ ለመላክ መስራት አለብን። ለመስራት ደግሞ መጠየቅ አለብን። የምንጠይቀው አንድ ነው፣ እውቀት ስጠኝ፣ ሰላም ስጠኝ፣ ፍቅር ስጠኝ፣ ጤና ስጠኝ፣ ጽድቅን እንዳውቅ እርዳኝ፣ በቃልህ ውስጥ እንድራመድ እርዳኝ የሚለው አንደኛው። ገንዘብ ማወቅ አለብን ነው ገንዘብ እንዴት ሜክ ማድረግ እንዳለብን እና ይሄ እጅግ በጣም ወሳኝ ነው። ብዙዎች በዚህ ላይ እንደው አስተሳሰባቸውን ቢያስተካክሉ ደስ ይለኛል።